ሄዲ በጥባጩ ሃይሚ እና ብሩኬን ይቅርታ ለመጠየቅ መጣ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበል። እውነት ለመናገር ይቅርታ ከይቅርታ በላይ ምንም ነገር የለም። ያው ሰዎች ይቀያየማሉ፣ ይጣላሉ፣ በይቅርታ ደግሞ ይፈታል። ነገር ግን እኔ በጣም የሚገርመኝ አንዳንድ ሰዎች የልባቸውን ካደረጉ እንደፈለጉ ከፈነጩ በኋላ መጥቶ ይቅርታ ይጠይቃሉ እና አሁን ይሄ ልጅ በማይመለከተው ነገር ሃይሚና ብሩኬን እንኳን በአግባቡ ያላቸውን ነገር ሳያውቅ ነበረ ብሩኬን እንደዛ ሲያደርገው የነበረ፣ ለሃይሚ ስሜት እንደሌለው ለሃይሚ ንቀት እንደሚያሳያት እንደማያከብራት እኔ ነው መሆንሽ ሁላ እስከ ማለት ደርሶ ነበር እና ይሄ ልጅ አሁን መጥቶ ይቅርታ ጠይቀ ማለት ነው። ብዙ ጊዜ በሃይሚና በብሩኬን ህይወት መካከል ዞሮ ሰዎች ናቸው እየገቡ ከነሱ ልብ የሌለውን ቃላት እያወጡ እንዲነጋገሩ እንዲቀያየሙ ልባቸው እንዲሰባበር የሚያደርጓቸው ሰዎች ናቸው ማለት ነው እና አሁን ይሄ ልጅ ምንድን ነው ያለው? ስለ ብሩኪ እንደዚህ የሳቅሽ ደስታ እንደሆነ ማለት እኔ እንጃ የአንቺ ደስታ እንደሆነ አላቅም ነበር አሁን ነው ያየሁት። በፊት ግን አንቺ የታመምሽበት ምክንያት እራሱ እሱ ነበር የመሰለኝ እና ለአንቺ ክብር እንደማይሰጥሽ እንደማያከብርሽ ነበር የተረዳሁት አለ ማለት ነው። ለተንኮል ከመሮጥ ይልቅ ለምን መልካሞች መጀመሪያ መልካም ነገሮች አይታዩንም? ይሄ ልጅ አሁን ስለ ብሩኬ መልካምነት ለሀይሚ ያለውን ቦታ ለማወቅ እኮ ቀጥታ ከብሩኬ ቤት ወይም ደግሞ ከሀይሚ ቤት ገብቶ እኮ ቀጥታ ቪዲዮቸውን ማመልከት እኮ ነው። በዛ ውስጥ ስለ ብሩኬም ስለ ሀይሚ ማንነት ማወቅ ይችል ነበረ። ግን ተንኮል አዝሎ ብቻ ስለመጣ ጥሩ መልኩን አልተመለከተም። የብሩኬ ጥሩ ጎኑን አላየለትም ማለት ነው። ከዛ ጋር የተፈጠረውን ብቻ አይቶ ዝል ዝል ዝል ዝል ሲል ነበረ ነው እና ቢያንስ የሆነ ነገር እንኳን ለማድረግ የሰውን ማንነት ማወቅ ያስፈልጋል በመጀመሪያ ማለት ነው። አትሆናትም አትመጥናትም እያልክ ነበር በሰዓቱ ወንድነቱን ነክተዋል፣ ክብሩን ነክተዋል። የምር ብሩኬ በጣም ታጋሽ ሰው ነው። በጣም ነበር የተናደደበት እና ይቅርታ ጥሩ ሆኖ ሳለ። እናንተ ደግሞ ተጠንቀቁ፣ መጠንቀቅ አለባችሁ ሀይሜና ብሩኬ። ዞሮ ሞኝነት ያሸንፋቸዋል ብዙ ጊዜ። በየዋህነታቸው ሰው በማመናቸው ነው እንደዚህ የሚሆነው። አሁን ሀይሜ እች ልጅ እንደዚህ ባታምናት ኖሮ ይሄ ነገር አይፈጠርም ነበረ። ስለዚህ ከወደፊት ከወደፊቱ እየተማራችሁ መሄድ አለባችሁ። ፈተና አሁንም ቢሆን ወደፊታችሁ ሊገጥማችሁ ይችላል። ግን ደግሞ ያንን ፈተና እንዴት ማለፍ እንዳለባችሁ ሁለታችሁ በመነጋገር ቁጭ ብላችሁ በመጫወጫ ሳይሆን ቀስ ብሎ እንደተማረ ሰው በመነጋገር ነገሮችን መፍታት እና ሰውን ማመን የለባችሁም፣ በፍፁም። በህይወታችሁ ሰውን ማመን የለባችሁም። በተለይ ደግሞ በፍቅራችሁ መካከል ከብቶ እናንተን ለሚያለያይ ሰው ቦታ መስጠት የለባቸውም ማለት ነው። ይሄ ልጅ አሁን እንደፈለገ ወንድ የለም ብሎ ከቤቷ እየተመላለሰ ነበር በፊት ማለት ነው። እና ስለዚህ አሁን ይሄ ልጅ ጠለቅ ብሎ ማመንም አያስፈልግም። በሩቁ ወዳጅነት በሩቁ ነው የሚሻለው። እና ደግሞ ጥንቸለቹ እንዴት ነው ነገሩ? እነዚህ ልጆች ግን ልጅ ቢወልዱ ማለት ነው ምርጥ እናትና አባት ነው የሚሆኑት። ተከፋፍለው ሀይሚ አንዱን ብሩክ አንዱን ይዘው ሹሩሩ እያሉ ነው ልጅ መሰሉኝ እኮ ይህ ምሬት ነው ደስ ይሉ እንደዚህ ጥንችል እንዳቀፋችሁ ደግሞ ፈጣሪ አምላክ ተጋብታችሁ ልጃችሁን በእጃችሁ የሚያሳቅፋችሁ የሆንላችሁ፣ ሀይሚና ብሩኬ ለማንኛውም ጥንቃቄ ማድረግ አለባችሁ። የይቅርታ ልብ መኖር ደግሞ ተገቢ ነውና፣ ማንኛውም ሰው ይቅርታ አጥፍቶ ጥፋቱን አውቆ ይቅርታ ሲጠይቅ የኛ ይቅርታ የማድረግ ግዴታ አለብን። ሆኖም ግን ይቅርታ ተደረገ ማለት እንዲህ ሰውን ሙሉ በሙሉ ማመንም አያስፈልግም ማለት ነው። ለወደፊት ህይወታችሁ መጠንቀቅ አለባችሁ።